ሮም የኔሮንን የእሳት እብደት ተሻግራለች። የቲያትር መድረኮች ከሰማዕታት ደም ነጽተዋል። ቢያንስ ለጊዜው አርፈዋል። ነገር ግን በቤተ ክርስቲያን ላይ የተከፈተው የገሃነም ደጅ አልተዘጋም! ይልቁንም መልኩን ቀይሮ ይበልጥ ተንኮለኛና አስፈሪ ሆኖ ብቅ አለ። አሁን ጠላት እንደ ኔሮን ያለ የሚታወቅ እብድ አይደለም። አዲሱ ጠላት የፍትህን ካባ የተጎናጸፈ በህግና በስርዓት የሚንቀሳቀስ፣ የሚገድለውም በምክንያት እንደሆነ የሚናገር ነበር። እስቲ አስቡት። አንድ ንጉሠ ነገሥት ክርስቲያኖችን እንደ አውሬ ያታድኗቸው ይላል፣ ነገር ግን በጎረቤት ክስ ብቻ እንድትገደል ሕግ ያወጣል። ሌላኛው ደግሞ የሮምን ክብር ለመመለስ በሚል የተቀደሰ መፈክር ሁሉም ለጣዖት ይስገድ የሚል አዋጅ ያውጃል። በድንገት ጎረቤትህ ጠላት፣ የመንግሥት ባለሥልጣኑ ፈራጅ፣ እምነትህ ደግሞ የሞትህ ምክንያት ይሆናል። ይህ ስደት በሕግ ሲታወጅ፣ ክህደት በምስክር ወረቀት ሲረጋገጥ፣ ሰማዕትነት ደግሞ በየቤቱ ደጃፍ መጥቶ ሲያንኳኳ የነበረበት ዘመን ነው። በዛሬው የገሃነም ደጆች ሁለተኛ ክፍል ዝግጅታችን ከግልጽ ጭካኔ ወደ ስውር ተንኮል፣ ከሁከት ወደ ሕጋዊ ማደን የተሸጋገረውን አስፈሪ ምዕራፍ እናያለን። የቄሳር ትራጃን የማር ወለላ የተቀባ መርዝና የንጉሥ ዳኪዮስ የብረት ጡጫ በቤተ ክርስቲያን ላይ ያደረሱትን ጥፋት በጥልቀት እንመረምራለን። ጥያቄው አንድ ነው። ሕግ ገዳይ ሲሆን እምነት እንዴት ሊተርፍ ይችላል? ለዚህ ጥያቄ ምላሹን ለማግኘት ጥቂት ደቂቃዎችን አብራችሁን አሳልፉ። ይህ የገሀነም ደጆች ሁለተኛው ክፍል የቄሣር ትራጃንና የንጉሥ ዳክዮስ አሰቃቂ ታሪክ ነው። በመጀመሪያው ክፍላችን የኔሮን እሳት እብደትና ያልተገራ ጭካኔ በሮሜ የሰማዕታት እንደምንዳፈሰሰ ተመልክተናል። ዛሬ በሁለተኛው ክፍላችን ፈተናው እንዴት መልኩን እንደቀየረ እናያለን። አሁን መከራው የሚመነጨው ከአንድ ንጉሥ እብደት ሳይሆን ከግዛቱ ቀዝቃዛና ስሌት ከተሞላበት ፖሊሲው ነው። ስደቱ ከሁከት ወደ ሕግ፣ ከድንገተኛ ጥቃት ወደ ስልታዊ ማደን ተሸጋገረ። ቤተ ክርስቲያን አሁን የምትታገለው ከገዢዎች ቁጣ ብቻ ሳይሆን ከሮም ሕግና ሥርዓትም ነበር። ይህም ፈተናውን ይበልጥ አደገኛና ዘላቂ አድርጎታል። ይህንን አዲስ አስቸጋሪ ምዕራፍ የመሩት ሁለት ንጉሠ ነገሥታት ናቸው። አንደኛው በዓለማዊ ታሪክ መልካም እየተባለ የሚሞገሰው፣ ነገር ግን ክርስቲያኖችን እንዲያውሩ ያታድኗቸው፣ ነገር ግን እምነታቸውን እንዲክዱ አድርጉ በማለት በተንኮል ቤተ ክርስቲያንን ሊያጠፋ የሞከረው ቄሣር ትራጃን ሲሆን ሌላኛው ደግሞ ለሮማ ማልክት ያልተገዛ ሁሉ ይሙት በማለት ሁሉም ዜጋ ለጣዖት መስገድ አለበት የሚል አዋጅ ያወጣውና ግዛቱን በሙሉ በንጹሐን ደም ያጠበው ጨካኙ ንጉሥ ዳክዮስ ነው። ዛሬ በሕግ ስም ስለተፈጸመ ስደትና በሰማዕታት ጽናት ስለተመከተው የገሀነም ደጅ እናወጋለን። የኔሮን ስደት ካለፈ በኋላ የሮም ኃያላን ክርስትናን ለምን መጥላታቸውን ቀጠሉ ብለን እንጠይቃለን። ይህንን ለመረዳት የሮምን ልብ ማወቅ የግድ ይለናል። የሮም ኃያልነት የሚለካው በጦር ሠራዊቷ ብዛትና በግዛቷ ስፋት ብቻ አልነበረም። የኃያሏ እውነተኛ መሠረት መንገዶች ሁሉ ወደ ሮም ያስገባሉ በሚለው የማይናወጥ የባህልና የሃይማኖት የበላይነት እምነቷ ላይ ነበር። በዚህ ሥርዓት ውስጥ የሮም ቄሳር ገዢ ብቻ ሳይሆን አምላክም ነበር። ሕዝቡ ለሐውልቱ እንዲሰግድ ለስሙም መሥዋዕት እንዲያቀርብ ይጠበቅበታል። ይህ የንጉሥ አምልኮ የሮምን አንድነትና የዜጎቿን ታማኝነት የሚለካበት ትልቁ መስፈርት ነበር። ክርስቲያኖች ግን ይህንን መሠረታዊ የሮም ሥርዓት የሚንድ ትምህርት ይዘው መጡ። ጌታ አንድ ነው እርሱም በሰማይ ያለው እግዚአብሔር ነው አሉ። ለቄሳር የሚገባውን ግብር ክፈሉ፣ ነገር ግን አምልኮና ስግደት ለአንድ አምላክ ብቻ ነው በማለት አስተማሩ። ለሮም ገዢዎች ይህ የሃይማኖት ልዩነት አልነበረም፣ ይልቁንም በሮም አንድነትና ስርዓት ላይ የተቃጣ ግልጽ የክህደት ተግባር ተደርጎ ተቆጠረ። በዓለም ላይ ካሉ አማልክት ሁሉ በላይ ነኝ ለሚለው ቄሳር ከአንተ በላይ ሌላ አምላክ አለ ማለት የፖለቲካ ዓመፅ ማወጃ ያህል ነበር። ቤተክርስቲያን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብታስተምርም፣ ሮም ግን ሁለቱንም በአንድ እጇ ለመጨበጥ ትፈልግ ነበር። ስለዚህ ክርስትና የሮምን መሰረት የሚነቀንቅ አደገኛ ኃይል ተደርጎ ታየ። ይህ ፍርሃትና የፖለቲካ ስጋት በተለይ በ የሶስተኛው መቶ ክፍለ ዘመን ወደ አስከፊ የጥፋት እርምጃ ተለወጠ። ይህ ዘመን በታሪክ የሶስተኛው ክፍለ ዘመን ቀውስ ተብሎ ይታወቃል። ሮም ከዚህ በፊት አይታው በማታውቀው ሁለንተናዊ ችግር ውስጥ ወደቀች። ከዳር እስከ ዳር በባዕድ ወራሪዎች ተወረረች። የጦር ጀነራሎች እርስ በርስ ለስልጣን ሲባል ደም አፋሳሽ ጦርነት ገጠሙ። ያልታወቁ ወረርሽኝ በሽታዎች ሕዝቡን ፈጁ። የገንዘብ ዋጋ ማሽቆልቆሉና የንግድ መቀዛቀዙም ግዛቱን በከፍተኛ የኢኮኖሚ ውድቀት ውስጥ ከተተው። በዚህ የጨለማ ዘመን የተደናገጡት የሮም መሪዎችን ሰዎችና ሕዝቦች ይህ ሁሉ ጥፋት ለምን መጣብን ብለው ራሳቸውን ጠየቁ። መልሱም አንድ ነበር ብለው አመኑ። አማልክቱ ተቆጥተዋል። የሮም የቀድሞ ክብርና ኃይል የመነጨው ለጁፒተር፣ ለአፖሎና ለሌሎችም አማልክት ከነበራቸው ታማኝነት ነው። አሁን ግን ሕዝቡ እነዚህን አማልክት ትቶ አዳዲስ እምነቶችን በተለይም ክርስትናን እየተከተለ ነበር። ስለዚህ የጠፋውን የአማልክት ሰላም ለመመለስና ሮምን ከውድቀት ለማዳን አማልክቱን የማያመልኩትን ክርስቲያኖች ማጥፋት አለብን ወደሚል ድምዳሜ ደረሱ። በዚህ መልኩ ስደቱ ከተሳሳተ የሀገር ፍቅር ስሜትና ከፖለቲካዊ ስጋት ጋር ተቆራኘ። ክርስቲያኖችን ማጥፋት የሮምን አማልክት ማብረድና የግዛቱን አንድነት ማዳን ሆነ። ይህ አደገኛ አስተሳሰብ በሁለት የተለያዩ ንጉሠ ነገሥታት ሥር ሁለት የተለያዩ ነገር ግን እኩል ጨካኝ የሆኑ የስደት አይነቶችን ወለደ። አንደኛው ስውርና ተንኮለኛው፣ ሌላኛው ደግሞ ግልጽና ጨፍጫፊ ነበሩ። ቄሣር ትራጃን ቄሣር ትራጃን በ98 ዓመተ ምህረት የሮምን ዙፋን ሲቆጣጠር ከእርሱ በፊት እንደነበሩት እንደነ ኔሮንና ድምጥያኖስ ያሉ እብድ ገዢዎች አልነበረም። እርሱ በዓለማዊ ታሪክ ጸሐፊዎች ከአምስቱ መልካም ነገሥታት አንዱ ተብሎ የሚሞገስ ግዛቱን በፍትህና በሥርዓት ያስተዳደረ፣ በሕዝቡም ዘንድ የተወደደ መሪ ነበር። ለቤተ ክርስቲያን ግን የእርሱ ዘመን ይበልጥ አደገኛ የሆነ የስውር ፈተና መባቻ ሆነ። የትራጃን ጥበብ ክርስትና ላይ ግልጽ ጦርነት ከማወጅ ይልቅ በዘዴና በሕግ ማነቆ አንቆ መግደል ነበር። ፖሊሲው ስልታዊና ተንኮል የተሞላበት ሲሆን፣ በአንድ ወቅት በቢታንያ ግዛት ገዢ አድርጎ የሾመው ፕሊኒ የተባለ ባለሥልጣን በግዛቱ ውስጥ የክርስቲያኖች ቁጥር እጅግ መብዛቱን አይቶ ግራ ተጋባ። ምን ማድረግ እንዳለበትም ለንጉሠ ነገሥቱ እንዲህ ሲል ጻፈለት፦ ጌታዬ ሆይ እነዚህን ሰዎች ምን ላድርጋቸው? ጥፋታቸው ክርስቶስን እንደ አምላክ ማምለካቸውና በንጋት ተሰብስበው መዘመራቸው ብቻ ነው፣ ሲል ጻፈ። ትራጃንም ለዚህ ጥያቄ በመለሰው ምላሽ ለሚቀጥሉት ዓመታት የሮምን ፖሊሲ የቀረጸ ሆነ። ወዳጄ ፕሊኒ አለ ትራጃን፣ ክርስቲያኖችን እንደ አውሬ እያደኑ መፈለግ ተገቢ አይደለም። ነገር ግን አንድ ሰው ክርስቲያን ነው ተብሎ ከተከሰሰና ክሱን ካላስተባበለ እንዲሁም ለአማልክቶቻችን ለመስገድ ፈቃደኛ ካልሆነ መቀጣት ይኖርበታል። ሆኖም ያለፈውን ጥፋቱን ትቶ ለአማልክቶቻችን የሚሰግድ ከሆነ ንስሐው ተቀባይነት አግኝቶ ይቅርታ ይደረግለት። ስም በሌላቸው ከሳሾች የሚቀርብብን ክስን ግን አትቀበል ሲል መለሰለት። ይህ ምላሽ በውጩ ሲታይ ፍትሐዊና ምክንያታዊ ይመስላል፤ በውስጡ ግን ገዳይ መርዝን ይዟል። በአንድ በኩል ክርስቲያን መሆን በራሱ ወንጀል መሆኑን በሕግ አጸና፤ በሌላ በኩል ደግሞ ስደቱን እንደ ኔሮን ዘመን የጅምላ ሁከት ሳይሆን በክስና በፍርድ ሂደት የሚፈጸም ሕጋዊ እርምጃ አስመስሎታል። መንግሥት ክርስቲያኖችን በግልጽ ከማሳደድ ይልቅ በጎረቤቶቻቸው፣ በባለመዋሎቻቸው ወይም በጥቅም ፈላጊዎች ክስ እንዲቀርብባቸው በር ከፈተ። ይህ ፖሊሲ የማህበረሰቡን መተማመን የሚሸረሽርና እያንዳንዱን ክርስቲያን በጥርጣሬና በፍርሃት እንዲኖር የሚያደርግ ነበር የዚህ ስውርና ህጋዊ ስደት ሰለባ ከሆኑት መካከል የአንጾኪያው ሶስተኛ ጳጳስ የነበሩትና በሐዋርያው ቅዱስ ዮሐንስ እጅ የተሾሙት ቅዱስ አግናጥዮስ ቀዳሚው ናቸው ቅዱስ አግናጥዮስ በዘመኑ የነበረችውን ቤተ ክርስቲያን እንደ አባት የሚመሩ በትምህርታቸውና በቅድስናቸው የተከበሩ ቴዎፎሮስ ወይም እግዚአብሔርን የተሸከመ የሚል የክብር ስም የነበራቸው ታላቅ አባት ነበሩ በክርስቶስ ስም ሲያስተምሩና ሲሰብኩ በትራጃን ወታደሮች ተይዘው በእግር ብረት ታስረው ረጅሙን ጉዞ አቋርጠው ወደ ሮም እንዲወሰዱ ተፈረደባቸው ይህ ዜና አንጾኪያ ሲደርስ ምዕመናኑ በታላቅ ሐዘን ተመቱ አባታቸውን ላለማጣት በሮም ያሉ ወዳጆቻቸውን ተጠቅመው በጉቦም ይሁን በሌላ መንገድ ከሞት እንዲያድኗቸው ይሯሯጡ ጀመር ይህንን የሰሙት ቅዱስ አግናጥዮስ ግን ከመንገድ ላይ ሆነው ለሮም ምዕመናን በታሪክ የማይረሳ ልብ የሚነካ መልእክትን ጻፉላቸው እንዲህ በማለት ልጆቼ የእግዚአብሔር ወዳጆች እለምናችኋለሁ፣ በእኔ ላይ ያልተገባ ርኅራህ አታሳዩ። ከክርስቶስ ጋር አንድ የምሆንበትን ይህንን መንገድ አታደናቅፉብኝ። እኔ የጌታዬ የስንዴ ፍሬ ነኝ። በእግዚአብሔር አራዊት ወይም በአናብስት ጥርስ ተፈጭቼ ንጹሕ የክርስቶስ ኅብስት ሆኜ ልገኝ ይገባኛል። ከዓለም ምንም ነገር እንድትጠቅሙኝ አልፈልግም። ይልቁንም ለእግዚአብሔር መሥዋዕት ሆኜ እንድቀርብ መሠዊያው በተዘጋጀ ጊዜ በፍቅር መዝሙር ከባችሁ ለአብ ጸልዩልኝ። ዓለም ዳግመኛ ድምፄን ላይሰማ ይችላል። ነገር ግን በክርስቶስ ወኝ ከተናገርኩ ዓለም ሁሉ ይሰማኛል። ዝም ስል ደግሞ የዚህ ዓለም ልዑል አያገኘኝም። ልቤን አትስበሩ፣ ተውኝ ከዚህ ዓለም ጨለማ ወጥቼ ወደ እውነተኛው ብርሃን ልሂድ፣ አሉ ቅዱስነታቸው። ይህ መልእክት የሰማዕትነትን ትርጉም የሚገልጥ ከምድራዊ ህይወት ይልቅ ሰማያዊውን ክብር የሚናፍቅ የቅድስና ጥግ ነበር። ቅዱስ አግናጥዮስ በእስራታቸው ጉዞ ላይ እያሉም ለኤፌሶን፣ ለትራሌ፣ ለፊዳደልፊያ፣ ለስሚራ አብያተ ክርስቲያናት እንዲሁም ለሊቀጳጳሱ ለቅዱስ ፖሊካርፐስ ታላላቅ መልእክታትን በመጻፍ ስለ ክርስቶስ አምላክነት፣ ስለ ቤተ ክርስቲያን አንድነትና ስለ ጳጳሳት ሥልጣን አስተምረዋል። በመጨረሻም ሮም ከተማ ሲደርሱ ፍርዱ የዘገየ አልነበረም። በወቅቱ በሮም ታላቅ በዓል ስለነበር የሕዝብ መዝናኛ ይሆን ዘንድ በታላቁ የቲያትር መድረክ ላይ ለተራቧ አናብስት እንዲጣሉ ተወሰነ። ሕዝቡ በጉጉት ትዕይንቱን ሲጠባበቅ ቅዱስ አግናጥዮስ በጸሎት ጸንተው ፊታቸው በደስታ በርቶ ታየ። አናብስቱም ከጉድጓዳቸው እንደተለቀቁ በአንድ ጊዜ ዘለው በጥቂት ደቂቃዎች ውስጥ ስጋቸውን በልተው አጥንታቸውን ብቻ አስቀርተዋል። ሰማዓቱም ምጥው ለአንበሳ ወይም ለአንበሳ የተሰጠ የሚል የዘላለም ክብር አግኝተዋል። የቅዱስ አግናጥዮስ ሰማዕትነት የትራጃንን ተንኮለኛ ፖሊሲ ባዶነት አጋለጠ። ንጉሠ ነገሥቱ የቤተ ክርስቲያንን መሪ በመግደል ሌሎችን አስፈራርቶ እምነታቸውን እንዲክዱ ማድረግ እንደሚችል አስቦ ነበር። ነገር ግን የሆነው በተቃራኒው ነበር። የአግናጥዮስ ጽናትና የሰማዕትነት ፍቅር በሺዎች ለሚቆጠሩ ክርስቲያኖች የብርታትና የመነሳሳት ምንጭ ሆነ። የትራጃን ሕጋዊ ስደት የቤተክርስቲያንን እምነት ከማጥፋት ይልቅ የሰማዕታትን ክብር አጎላ። የገሀነም ደጆች በዘዴና በተንኮል ሲከፈቱም የቤተክርስቲያን የጽናት አለት ሊናወጥ እንዳልቻለ በታሪክ ተመዘገበ። የትራጃን ዘመን ካለፈ በኋላ ቤተክርስቲያን ለአንድ ምዕታ ዓመት ያህል አንጻራዊ ሰላም አገኘች። አልፎ አልፎ በአካባቢ ገዢዎች የሚፈጸሙ ጥቃቶች ቢኖሩም እንደ ኔሮንና ትራጃን ዘመን ያለ በመንግሥት የሚመራ ስልታዊ ስደት ግን አልነበረም። እንደ ማርቆስ አቡሊሪዮስ ያሉ ፈላስፋ ነገሥታት ክርስቲያኖችን ወፈፊዎችና ግትር ናቸው እያሉ ቢያንቋሸሹም የሕይወትና የሞት ጉዳይ አድርገውት ግን አልነበረም። ይህ ሰላማዊ የሚመስል ዘመን ግን ቤተ ክርስቲያንን ለሚመጣው ታላቅ ማዕበል ያላዘጋጃት፣ አንዳንዶችንም ያዘናጋ ነበር። በ249 ዓመተ ምሕረት ጋይዮስ ሚስዮስ ዳኪዮስ የሮምን ዙፋን ሲይዝ ሁሉ ነገር ተለወጠ። ዳክዮስ ወደ ሥልጣን የመጣው ሮም በሶስተኛው መቶ ክፍለ ዘመን ቀውስ ተመታ በፖለቲካዊ፣ ወታደራዊና ኢኮኖሚያዊ ውድቀት ስትናወጥ ነበር። እርሱ ጥልቅ የሀገር ፍቅር ያለው የሮምን የቀድሞ ክብርና ኃይል ለመመለስ የቆረጠ መሪ ነበር። ለዚህ ሁሉ ችግር መፍትሄው አንድ ብቻ እንደሆነ ከልቡ አመነ። ይኸውም የሮምን የቀድሞ ሃይማኖት መመለስ ነው፤ የጠፋውን የአማልክት ሰላም በማስመለስ የጁፒተርንና የሌሎቹንም አማልክት ቁጣ ማብረድ። በዚህ መንገድ ላይ ትልቁ እንቅፋት ደግሞ አምላክ አንድ ነው የሚሉትና ለሮማ አማልክት ለመስገድ ፈቃደኛ ያልሆኑት ክርስቲያኖች ነበሩ። ስለዚህ ዳክዮስ ከቀደሙት ነገሥታት ሁሉ የተለየና ይበልጥ አደገ ከሚገኛ የሆነ እርምጃ ወሰደ። ዓላማው ክርስቲያኖችን በጅምላ መግደል ብቻ ሳይሆን እምነታቸውን ከስሩ መንቀል ነበር። በ250 ዓመተ ምሕረት በታሪክ ለመጀመሪያ ጊዜ መላውን የሮም ግዛት ያካተተ አንድ ታላቅ አዋጅን አወጀ። አዋጁ ግልጽና የማያሻማ ነበር። በሮም ግዛት የሚኖር እያንዳንዱ ዜጋ ወንድ፣ ሴት፣ ሽማግሌ፣ ሕፃን ሳይል በተወሰነው ቀንና ሰዓት በመንግሥት በተሾሙ ባለሥልጣናት ፊት ቀርቦ ለሮማ ማልክት መሥዋዕት ማቅረብና ዕጣን ማጠን አለበት። ይህንን ያደረገ ትእዛዙን መፈጸሙን የሚያረጋግጥ ሊቤሉስ የተሰኘ የምስክር ወረቀት ይቀበላል። ይህንን ለማድረግ ፈቃደኛ ያልሆነ ማንኛውም ሰው ግን እንደ መንግሥት ጠላት ተቆጥሮ ንብረቱ ይወረሳል፣ እርሱም በሞት ይቀጣል ይል ነበር አዋጁ። ይህ አዋጅ ቤተ ክርስቲያንን ከዚህ በፊት ገጥሟት በማያውቅ እጅግ በጣም ከባድን እጅግ በጣም ከባድ ፈተና ውስጥ ከተታት። የኔሮን ስደት በሮም ከተማ ብቻ የተወሰነ ነበር። የትራጃን ስደት ደግሞ ክስ በቀረበባቸው ሰዎች ላይ ብቻ ያነጣጠረ ነበር። የዳክዮስ አዋጅ ግን እያንዳንዱን ክርስቲያን በያለበት በግሉ ከባድ ምርጫ እንዲያደርግ አስገደደው፤ ወይም ደግሞ ለጊዜው ክርስቶስን ክዶ በሕይወት መቆየት፣ ወይም ለእምነቱ ታምኖ ሰማዕትነትን መቀበል። ሦስተኛ አማራጭ ግን አልነበረም። በግዛቱ ከጫፍ እስከ ጫፍ ከግብጽ እስከ ጎል ወይም ፈረንሳይ ከሶሪያ እስከ ሰሜን አፍሪካ ታላቅ ሽብርና ሰቆቃ ነገሰ። የመንግስት ባለ ስልጣናት በየከተማው መሰውያዎችን አዘጋጅተው የሕዝቡን ስም ዝርዝር እየጠሩ አንድ በአንድ ለጣዖት እንዲሰግዱ ያስገድዱ ጀመር። ይህ ወቅት የቤተ ክርስቲያንን ልጆች እውነተኛ ጥንካሬና ድክመት ያጋለጠ ነበር። ብዙዎች በተለይም ባለፉት ሰላማዊ ዓመታት እምነታቸው የላላና ከዓለም ጋር የተደባለቁት መከራውን መቋቋም አቅቷቸው ለአዋጁ ተገዙ። አንዳንዶች ለጣዖታቱ መሥዋዕት አቀረቡ፣ ሌሎች ዕጣን አጠኑ። ጥቂት ሀብታሞች ደግሞ ምንም ሳያደርጉ በጉቦ የምስክር ወረቀቱን ብቻ ገዙ። እነዚህ ሁሉ በቤተክርስቲያን ታሪክ የካዱ ወይም ላፕሲ ተብለው ተመዘገቡ። ነገር ግን እጅግ በጣም ብዙዎች ከካህናት እስከ ምዕመናን ከባለ አባቶች እስከ ባሪያዎች ከሽማግሌዎች እስከ ሕፃናት በክርስቶስ ፍቅር ጸንተው ከክህደት ይልቅ ሞትን መረጡ ታሪክ ስማቸውን በደማቅ ቀለም የመዘገባቸው እንደ ርዕሰ ሊቃነ ጳጳሳት ቅዱስ ፋቢያን ያሉ መሪዎች በሮም ከተማ ከመጀመሪያዎቹ ሰማዕታት መካከል ሆኑ በግብፅ በአንጾኪያ በኢየሩሳሌምና በሌሎችም ከተሞች የቤተ ክርስቲያን መሪዎች እየታደኑ ተገደሉ በስደት የሞቱት ሰዎች ቁጥር እጅግ ብዙ ነበር ቅጣቱም አሰቃቂ ሆነ አንዳንዶች በእሳት ተቃጠሉ፣ ሌሎች ለአራዊት ተሰጡ፣ ብዙዎች በሰይፍ ተቀሉ፣ የተቀሩት ደግሞ በእስር ቤት በስቃይ እንዲሞቱ ተደረገ። በግብፅ ታሪክ ጸሐፊው ዲዮናስዮስ እንደመዘገበው አንድ አፖሎኒያ የምትባል አረጋዊት ድንግል ጥርሶቿ በሙሉ በድብደባ ከረገፉ በኋላ ክርስቶስን እንድትክድ አስገደዷት። እርሷ ግን ፈቃደኛ ሳትሆን ስትቀር ከከተማ ውጪ ትልቅ እሳት አዘጋጅተው ሊጨምሯት ሲሉ እርሷ ራሷ በፈቃዷ ወደ እሳቱ ውስጥ ዘላ በመግባት የሰማዕትነት ጽዋን ተቀበለች። በቅርጣግና በስፔን በታናሹ አሲያ በየቦታው ተመሳሳይ የጽናትና የጭካኔ ታሪኮች ተመዘገቡ። የዳክዮስ አዋጅ የሮምን ግዛት በሙሉ የንጹሐን ደም መታጠቢያ አደረገው ቤተክርስቲያን በልጆቿ ደም ታጠበች። ነገር ግን ንጉሠ ነገሥቱ ሊያጠፋት ባሰበ ቁጥር በሰማዕታቱ ደም ይበልጥ እየጸናችና እየተቀደሰች ሄደች። የገሀነም ደጆች በኃይል ቢከፈቱም የቤተ ክርስቲያንን የጽናት አለት ሊሰብሩት ግን አልቻሉም። የዳክዮስ ጭካኔ በታሪክ መዝገብ ላይ የቤተ ክርስቲያንን ድል እንጂ ጥፋቷን አልመዘገበም። ታዲያ ቤተ ክርስቲያንን በአዋጅ ሊያጠፋት፣ ምእመናኖቿን በሕግ ሊበትን የሞከረው የገሀነም ደጅ ተሳካለትን? ብለን ከጠየቅን የዳክዮስ ዕቅድ ፍጹም የሆነ መልስን ይመልሳል በግዛቱ ኃይል በህግ አስገዳጅነትና በሞት ፍርሃት ተደግፎ ክርስትናን ከምድረ ገጽ ሊፍቅ ተነስቶ ነበር ነገር ግን የሰው እቅድ እንዲህ ነው የእግዚአብሔር ፍቃድ ግን ሌላ ነው እንዲል ታሪክ እጅግ አስገራሚና ያልተጠበቀ ፍጻሜውን መዘገበ ዳክዮስ አዋጁን ካወጣ ከአንድ ዓመት በኋላ በ251 ዓመተ ምህረት በዛሬዋ ሮማንያ አብሪትስ በተባለ ስፍራ ከጎጥ ወራሪዎች ጋር በገባው ጦርነት ተገደለ። በጦር ሜዳ የተገደለ የመጀመሪያው የሮም ንጉሠ ነገሥት ሆኖ በታሪክ ተመዘገበ። እርሱ ቤተክርስቲያንን ሊያጠፋ ሲጥር የገዛ ሕይወቱን በጦር ሜዳ አጣ። እርሱ ሞተ፣ ሥርዓቱም ከእርሱ ጋር አለፈ። ቤተክርስቲያን ግን ቁስሏት አክሞ ከሐዘኗም ጸንታ ሕያው ሆና ቀጠለች። የገሃነም ደጆች ሊችሏት አልቻሉምና ። ነገር ግን የዳክዮስ ስደት ማብቃት የፈተናው ሙሉ ለሙሉ ማብቃት አልነበረም። ውጫዊው ማዕበል ሲያልፍ በቤተ ክርስቲያን ውስጥ ሌላ ይበልጥ ውስብስብና ስስ የሆነ የፈተና ደጅ ተከፈተ። ይህ ፈተና የተነሳው በመከራው ጊዜ ከወደቁት ወንድሞችና እህቶች ላፕሲ ወይም ከሃዲያን ከተባሉት የተነሳ ነበር። ስደቱ ካበቃ በኋላ በሺዎች የሚቆጠሩ በመከራው ጊዜ ክርስቶስን ክደው ለጣዖት የሰገዱ ሰዎች በድርጊታቸው ተጸጽተው እያለቀሱ ወደ ቤተ ክርስቲያን ደጃፍ መጡ። በድለናል። ስህተት ሰርተናል፣ ይቅርበሉንና ወደ እናት ቤተ ክርስቲያናችን መልሱን ሲሉ ተማጸኑ። ይህ ጥያቄ በቤተ ክርስቲያን ውስጥ ታላቅ ውዝግብና ክርክርን ፈጠረ። በወቅቱ የነበሩ ክርስቲያኖች በሁለት ጎራ ተከፈሉ። አንደኛው ወገን በዋናነት በቅርጣግና ጳጳስ በቅዱስ ቆጵርያኖስ የሚመራው የቤተ ክርስቲያን መሠረት ምሕረትና ይቅርታ ነው የሚል ሆነ ጌታችን ኢየሱስ ክርስቶስ ጴጥሮስ ሦስት ጊዜ ከካደ በኋላ እንኳን በይቅርታ ተቀብሎታል ይሉም ነበር። ስለዚህ እነዚህ የወደቁ ወንድሞቻችን እንደ ጥፋታቸው ክብደትና እንደ ንስሐቸው እውነተኛነት ረዘም ያለ የንስሐ ጊዜ ወስደው በጾምና በጸሎት ራሳቸውን ቀጥተው በመጨረሻም ወደ ቤተ ክርስቲያን አንድነት መመለስ አለባቸው። የቤተ ክርስቲያን ደጅ ለማንም ዝግ አይደለም፣ በማለት አስተማሩ። ሌላኛው ወገን ደግሞ በሮም በኖቬቲያን በሚመራው ጥብቅ ቡድን የተወከለ ነበር። እነርሱ ቤተ ክርስቲያን የቅዱሳን ጉባኤ ናት፣ ጌታቸውን በአደባባይ የካዱ ሰዎች እንዲህ ያለውን ታላቅ ኃጢአት ከሰሩ በኋላ በምንም አይነት ይቅር ሊባሉ አይችሉም፣ ይቅርታቸው ከእግዚአብሔር ዘንድ ብቻ ነው፣ ቤተ ክርስቲያን ግን ዳግመኛ ልትቀበላቸው አይገባም የሚል ጽኑ አቋም ያዙ። ይህ ክርክር እስከ መለያየት የደረሰ ከባድ ውዝግብን ፈጠረ። በመጨረሻም የቤተ ክርስቲያን አባቶች በጉባኤ ተሰብስበው የቅዱስ ቆጵሪያኖስን የምህረት መንገድ መረጡ። ይህ ውሳኔ ለወደፊቱ ቤተ ክርስቲያን ታሪክ ትልቅ መሰረት ጣለ። ቤተ ክርስቲያን የኃጢአትን ስርየት የመስጠት መለኮታዊ ስልጣን እንዳላትና እውነተኛ ንስሐ ለሚገባ ማንኛውም ሰው የእናትነት እጇ የተዘረጋ መሆኑን በይፋ ጸናች። ስለዚህ የዳኪዎስ ስደት ቤተ ክርስቲያንን ከውጭ ሊያጠፋት ሲሞክር ሳይታሰብ በውስጧ ስለ ንስሐ ስለ ምሕረትና ስለ ሥርዓተ ቤተክርስቲያን ያላትን ጥልቅ ትምህርት ይበልጥ እንድታብራራና እንድታጠራ ምክንያት ሆነ። መከራው ለመንፈሳዊ ጥንካሬዋና ለሥርዓቷ መዳበር መሳሪያ ሆነ። ከዳኪዮስ ሞት በኋላ ለጥቂት ዓመታት ሰላም ቢሰፍንም በ257 ዓ ም ንጉሥ ቫሌሪያን ሌላ የስደት ማዕበል ይዞ መጣ። ቫሌሪያን ከዳኪዮስ ልምድ ተምሮ ጥቃቱን ይበልጥ ስልታዊ አደረገው። የእርሱ ፖሊሲ ሕዝቡን ሳይሆን እረኞቹን ምታ የሚል ነበር። ዓላማው የቤተ ክርስቲያንን መሪዎች በማጥፋትና ንብረቷን በመውረስ ምዕመናኑን ያለ መሪና ያለ ድጋፍ ማስቀረት ነው ነበር የመጀመሪያው አዋጁ ካህናትና ጳጳሳት ለጣዖታት እንዲሰግዱ ፈቃደኛ ካልሆኑ ደግሞ እንዲሰደዱ አዘዘ ሁለተኛው አዋጁ ደግሞ ትእዛዙን ያልተቀበሉትን መሪዎች በሙሉ በሞት እንዲቀጡ ወሰነ። በዚህ ምክንያት እንደ ቅዱስ ቆጵሪያኖስና እንደ ርዕሰ ሊቃነ ጳጳሳት ቅዱስ ሲክስተስ ያሉ ታላላቅ የቤተ ክርስቲያን መሪዎች የሰማዕትነትን አክሊል ተቀበሉ። ቫሌሪያን የቤተ ክርስቲያንን አንገት በመቅላት አካሏን ሽባ እንደሚያደርግ አስቦ ነበር። ነገር ግን በ260 ዓ ም እርሱ ራሱ በፋርስ ንጉሥ በሻፑር እጅ በጦርነት ተማርኮ በውርደት ሞተ። እርሱ ከሞተ በኋላ ልጁ ጋሊነስ ስደቱን ሙሉ በሙሉ በማቆም ለቤተ ክርስቲያን ለ40 ዓመታት የዘለቀ ትንሹ ሰላም የተባለውን ዘመን አወጀ። በድጋሚ የገሃነም ደጆች በሌላ ስልት ተከፍተው የቤተ ክርስቲያንን እረኞች ለማጥፋት ቢሞክሩም እውነተኛው እረኛ እኔ ነኝ ያለው ክርስቶስ ቤተ ክርስቲያኑን ያለ መሪ አላስቀራትም። እያንዳንዱ ሰማዕት ጳጳስ ለሚተካው አዲስ ጳጳስ የጽናት ዘርትቶ አለፈ። የገሃነም ደጆች በድጋሚ ሊቋቋሟት አልቻሉም። በዛሬው ዝግጅታችን በቤተክርስቲያን ላይ የተከፈተውን የገሃነም ደጅ ሁለተኛ ክፍል ተመልክተናል። ከኔሮ የእሳት እብደት በኋላ ፈተናው እንዴት መልኩን እንደቀየረ ከግለሰብ ጭካኔ ወደ መንግሥታዊ ፖሊሲና ሕግ እንዳደገ አይተናል። የትራጃንን ተንኮል፣ የዳክዮስን ጭካኔና የቫሌሪያንን ስልታዊ ጥቃት በዝርዝር ቃኝተናል። እነዚህ ሁሉ ፈተናዎች አንድ የጋራ ዓላማ ነበራቸው፤ ቤተ ክርስቲያንን ከምድረ ገጽ ማጥፋት። ነገር ግን ታሪክ የመዘገበው ሌላ እውነት ነው። የትራጃንና የዳክዮስ ታሪክ አንድ ታላቅ መንፈሳዊ ትምህርትን ያስጨብጠናል። ይኸውም ፈተና በተለያየ መልክ ሊመጣ እንደሚችል የሚችል ነው። አንዳንዴ እንደ ትራጃን ፖሊሲ በማባበልና በስውር ዘዴ ህጋዊ መስሎ የእምነትን ጥንካሬ በስሱ ይፈትናል። ለአማልክት መስገድ ብቻ ነው የሚጠበቅብህ፣ ሌላው ሁሉ እንደነበረ ይቀጥላል እያለ ዓለምንና እግዚአብሔርን በአንድነት ለማገልገል ይጋብዛል። ይህ አይነቱ ፈተና በግልጽ ከሚታይ ጥቃት የበለጠ አደገኛ ሊሆን ይችላል። ምክንያቱም የነፍስን ጽናት በስውር ይሸረሽራል። ሌላ ጊዜ ደግሞ እንደ ዳክዮስ አዋጅ በግልጽና ሌላ ጊዜ ደግሞ እንደ ዳክዮስ በግልጽ የጭካኔ አዋጅ ወይ ክህደት ወይ ሞት የሚል የማያሻማ ምርጫ ይዞ ይመጣል። ይህ አይነቱ ፈተና ስጋን ሊያስጨንቅና ሊገድል ይችላል። ነገር ግን ለነፍስ የሰማዕትነትን የክብር አክሊል ያዘጋጃል። በሁለቱም መንገድ የቤተ ክርስቲያን ምላሽ አንድ ነበር፤ ጽናትና እምነት ቅዱስ አግናጥዮስ የስንዴ ፍሬ ነኝ በአራዊት ጥርስ ልፈጭ ይገባኛል ሲል በትራጃን ተንኮል ውስጥ የተደበቀውን ሞት በክብር ተቀበለው በሺዎች የሚቆጠሩ ሰማዕታት ደግሞ በዳክዮስ የጭካኔ አዋጅ ፊት ለአንድ አምላክ እንጂ ለጣዖት አንሰግድም ብለው ሕይወታቸውን ለክርስቶስ ፍቅር መሥዋዕት አደረጉ የእነዚህ ሰማዕታት ደም በከንቱ የፈሰሰ አልነበረም የቤተ ክርስቲያን አባት ጠርጡለስ የሰማዕታት ደም የቤተ ክርስቲያን ዘር ነው ያለው እውነት ለመሆኑ ታሪክ ምስክር ነው አንድ ክርስቲያን ሲገደል መከራውን የተመለከቱ አረማውያን እንዲህ እስከ ሞት የሚያጸና እምነት ምን አይነት ነው? ብለው ይጠይቁ ነበር። ብዙዎችም በሰማዕታቱ ጽናት ተማርከው ራሳቸው ክርስቲያኖች የሆኑ ነበር። ስለዚህ ስደቱ ቤተክርስቲያንን ከማጥፋት ይልቅ እንድትስፋፋና እንድትጠናከር አደረጋት። እነዚህ ታላላቅ ፈታኝ መሪዎች የት ደረሱ ብለን ከጠየቅን፣ ቄሣር ትራጃን በግዛቱ ጫፍ ላይ በሕመም ሞተ። ንጉሥ ዳክዮስ በጦር ሜዳ በውርደት ተገደለ። ንጉሥ ቫሌሪያን በጠላት እጅ ተማርኮ በሥቃይ አለፈ። እነርሱም ፖሊሲዎቻቸውም፣ ሥርዓታቸውም እንደ እንደሌሊት ጭጋግ በነው ጠፍተዋል። ስማቸው ሲነሳ ከጭካኔና ከውድቀት ጋር እንጂ ከክብር ጋር አይወሳም። ቤተክርስቲያን ግን እነርሱ ካለፉ ከሺህ ዓመታት በኋላም ዛሬም ሕያው ሆና ትኖራለች። የሰማዕታቱ ስም ደግሞ በቅዳሴ በመዝሙርና በገድላት ውስጥ ለዘላለም በክብር ይዘከራል። ይህ ታሪክ ለዛሬው ዘመን ምዕመናን ትልቅ የተስፋና የማስጠንቀቂያ መልእክት አለው። የገሃነም ደጆች በዘመናችንም በተለያየ ቅርጾች ይከፈታሉ። አንዳንዴ በግልጽ ስደት፣ ሌላ ጊዜ በስውር የባህልና የርእዮተ ዓለም ጥቃት፣ አንዳንዴም በዓለማዊነትና በኃጢአት ማባበያ መልክ ሊመጡ ይችላሉ። ነገር ግን ከ2000 ዓመታት በፊት የነበረው እውነት ዛሬም ሕያው ነው። የቤተክርስቲያን መሰረት የሰው ጥበብ ወይም የምድራዊ ኃይል አይደለም። መሰረቷ፣ ጉልላቷ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ራሱ ሕያው የእግዚአብሔር ልጅ መሆኑን በመሰከረው በጴጥሮስ አለትነት ላይ የተገነባ ነው። ስለዚህ ማዕበሉ ቢነሳ፣ ንፋሱን ቢነፍስ አትወድቅም በዓለት ላይ ተመስርታለችና በእነዚህ መሪዎች ዘመን የፈሰሰው የሰማዕታት ደም የቤተ ክርስቲያን ታሪክ አካል ብቻ አይደለም። እርሱ የህይወቷ ምንጭ፣ የጽናቷ ሚስጥር፣ የድሏም ማረጋገጫ እንጂ። እኛ የነዚያ ሰማዕታት እምነትና ጽናትን እያሰብን በዘመናችን የሚመጣውን ማንኛውንም አይነት ፈተና በድል እንድንወጣ የእግዚአብሔር ቸርነትና የቤተ ክርስቲያን አምላክ ጥበቃ አይለየን። የገሀነም ደጆች ተከታታይ ዝግጅታችን ሁለተኛው ክፍል በዚሁ ይጠናቀቃል። በሚቀጥለው በሶስተኛው ክፍላችን በቤተ ክርስቲያን ታሪክ ከታዩት ስደቶች ሁሉ የከፋውንና ታላቁ ስደት ተብሎ የተመዘገበውን አብያተ ክርስቲያናትን አቃጥሎ መጽሐፍትን አውድሞ ክርስትናን ከስሩ ለመንቀል የሞከረውን ዲዮ ቅልጣኖስን የመጨረሻ ዘመቻ ይዘን እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።